ዓለም በፍጥነቷ ልክ ልታገኘን ግድ ነው። እናም ሰው የፍጥነት ምንጭ የሆኑትን አማራጮች ሁሉ ያማትራል። ለምሳሌ ቤትን በፋብሪካ ማምረት ጀምሯል። እንዴት የሚለውን እንመልከት። አብዛኛው የግንባታ ሂደት ፋብሪካ ውስጥ ያልቃል። ይህ ማለት ግድግዳ፣ ጣሪያ፣ ወለልና ሌሎች ዋና ዋና የቤቱ አካል ክፍሎች ቤቱ የሚገነባበት ቦታና የአየር ሁኔታን ታሳቢ ባደረገ መልኩ ይዘጋጃሉ። በፋብሪካ የተዘጋጁት የቤት ክፍሎች ወደ ግንባታው ቦታ ተጉዘው በአጭር ጊዜ ውስጥ ተገጣጥመው ያልቃሉ። ታዲያ ይህ ሲሆን ጥቅሞቹ ምንድናቸው? የሚለውን እንመልከት። በጣም ፈጣን ናቸው። ተለምዶዊ ግንባታ እንደ ጡብና ሲሚንቶ ያሉ ለግንባታ ለመድረቅና ለመጠናቀቅ ረጅም ጊዜን የሚወስዱ ናቸው። ይህ ግን በጥቂት ሳምንታት ወይም በአንድ ወር ጊዜ ውስጥ ሙሉ በሙሉ ተጠናቆ ለአገልግሎት ዝግጅ ይሆናል። ሁለተኛው ደግሞ የዋጋ ተመጣጣኝነት ነው። በፋብሪካ የሚሰሩ በመሆናቸው ከብክነት የጸዱና ግብዓታቸው ቅናሽ ናቸው። ስለዚህም ወጪን ይቀንሳሉ። ሶስተኛው ጥራትና ቁጥጥር የተሻለና ወጥ ይሆናል። በፋብሪካ ሂደት ውስጥ የቦታና የአየር ሁኔታን ታሳቢ ባደረገ መልኩ የሚዘጋጁ በመሆናቸው የተለየ ቁጥጥር የሚደረግባቸው ናቸው። የሌሎች ሀገራት ልምድ ምን ይመስላል የሚለውን ደግሞ እንመልከት። በፋብሪካ የሚመረቱ ተገጣጣሚ ቤቶች ወይንም ደግሞ ፕሪፋብሪኬትድ ሀውስ በዓለም አብዛኞቹ ሀገራት የተለመዱ ሲሆኑ በተለይም ከፍተኛ የኢንዱስትሪ ግብዓት ያላቸውና የግንባታ ቴክኖሎጂን ባዳበሩ ሀገራት ዘንድ በስፋት ይገኛሉ። ከነዚህ መካከል አንደኛዋ ስዊድን ናት። ስዊድን በዚህ ዘርፍ ቀዳሚው ሀገር ናት። ስዊድን በተለይም በእንጨት የሚሰሩ ተገጣጣሚ ቤቶች ትታወቃለች። የአየር ንብረቷ ቀዝቃዛ በመሆኑ ቤቶቿ ከፍተኛ ሙቀት እንዲስቡ ተደርገው ይሰራሉ። በስዊድን ከሚገኙ አጠቃላይ የመኖሪያ ቤቶች ከ80 በመቶ በላይ የሚሆኑት ተገጣጣሚ ናቸው። ሁለተኛዋ ቻይና ናት። ቻይና በዓለም በተገጣጣሚ ቤቶችን በሚያምርት ቴክኖሎጂ ቀዳሚዋ ናት። በዚህም ምክንያት ተገጣጣሚ ቤቶቿን ወደ ተለያዩ የእስያ እና የአፍሪካ ሀገራት ትልካለች። በሀገሪቱ በተሻለ መልኩ የተሰሩ የኮንቴነር ቤቶችና ህንፃዎች በስፋት ይገኛሉ። በቻይና ውስጥ ከ2020 ጀምሮ ከተገነቡ ህንፃዎች ውስጥ ሀያ በመቶ የሚሆኑት ተገጣጣሚ ናቸው። ሶስተኛዋ ጃፓን ናት። እነዚህ ቤቶች በጃፓን የተፈጥሮ አደጋን እንዲቋቋሙ ተደርገው ይሰራሉ። ጃፓን አዲስ ከተሰሩ መኖሪያ ቤቶቿ ውስጥ ከ15 እስከ 20 በመቶ የሚሆኑት ተገጣጣሚ ናቸው። አራተኛ ላይ የምናገኛት ደግሞ ጀርመን ናት። ጀርመን እንግዲህ አዲስ ከተገነቡ ቤቶቿ ውስጥ 26 በመቶ ተገጣጣሚ ናቸው። አምስተኛ ላይ የምናገኛት አሜሪካናት በአሜሪካ በተለይም በግል መኖሪያ መኖሪያና መንደሮች ውስጥ ባሉ ህንፃዎች በስፋት ይህንኑ ቴክኖሎጂ ይጠቀማሉ። በአንዳንድ ግዛቶች እንደ ካሊፎርኒያ፣ ቴክሳስና ፍሎሪዳ በፍጥነት የሚደርሱ የመኖሪያ ፕሮጀክቶች ተመራጮች ናቸው። በአጠቃላይ ካሉ መኖሪያ ቤቶቿ ውስጥም አራት በመቶ ድረስ የሚሆኑት በፋብሪካ የተሰሩ ናቸው። እነዚህን አነሳን እንጂ ካናዳ፣ ፊንላንድ፣ ደቡብ አፍሪካና ኬንያም ይህ ቴክኖሎጂ ይገኛል። አሁን ደግሞ ኢትዮጵያ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 ጠቅላይ ሚኒስትር አብይ አህመድ ከሰሞኑ ኢትዮጵያ በፋብሪካ የሚገጣጠሙ ቤቶችን መገንባት ልትጀምር እንደሆነ ተናግረዋል። ጅምሩ የኢትዮጵያን የቤት ግንባታ ዘርፍ ለመለወጥ ትልቅ እርምጃ ነው ተብሎለታል። ኢትዮጵያ በዚህ መልክ 1.5 ሚሊዮን ቤቶችን ለመገንባት አቅዳለች። ቤቶቹ ጂ ፕላስ 3 ሲሆኑ በቅርቡ ከ4 እስከ 5 ማሳያ ቤቶችም ይገነባሉ። ፕሮግራሙ 3 ትሪሊዮን ብር የሚጠይቅ ሲሆን ይህም ከኢትዮጵያ ዓመታዊ በጀት 20 በመቶ ገደማ ይሆናል ማለት ነው። ለዚህም መንግስት የሀገር ውስጥ የሲሚንቶ የመስታወት፣ የብረትና ተዛማጅ ቁሶች ምርትን ማስፋፋት ላይ ትኩረት አድርጎ እየሰራ ይገኛል።